ሰጥታለች አውሮፕላኗ የሀገራችን የቀድሞ ፕሬዚዳንት ኮሮኔል መንግስቱ ኃይለማርያም ይጠቀሙባት የነበረች ካናዳ ስሪት ናት እኛም በዚህና ተያያዥ ጉዳዮች ላይ ከአየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳና ጥገናውን ካከናወኑ ቴክኒሽያን ጋር አጭር ቆይታ አድርገናል አብራችሁን ቆዩ እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ፌም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለ ሁለት መኝታ 91 ካሬ ሜትር በ973 ብር ቅድመ ክፍያ፣ ባለ ሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ብር ቅድመ ክፍያ ብቻ ቤትን የግለው ያድርጉ። 60 ሲከፍሉ ተጨማሪ 40 ፐርሰንት ቅናሽ ያገኛሉ። አንጋፋው የኢፌድሪ የአየር ኃይል ከሰሞኑም ከ37 ዓመት በላይ ከአገልግሎት ውጭ ሆና የቆየችና በአየር ኃይሉ ኢንጂነሮችና ቴክኒሺያኖች ተጠግናና የዘመኑ ቴክኖሎጂ ተጨምሮላት ለአገልግሎት የበቃች የዲኤችሲ5 ቡፋሎ አውሮፕላን ወደ አገልግሎት ተመልሳለች። አውሮፕላኗ የአገራችን የቀድሞ ፕሬዚዳንት ኮሮኔል መንግስቱ ኃይለማርያም ይጠቀሙባት የነበረች ካናዳ ስሪት ናት። እኛም በዚህና ተያያዥ ጉዳዮች ላይ ከአየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳና ጥገናውን ካከናወኑ ቴክኒሽያን ጋር አጭር ቆይታ አድርገናል። አብራችሁን ቆዩ። በየትኛውም ቦታና ጊዜ የሀገራችንን የአየር ክልል ከማንኛውም ጥቃት ከመጠበቅ በተጨማሪ ታሪክን የማደስ ተግባር ተጠናክሮ ቀጥሏል። የመጀመሪያ ተልእኮአችን፣ የሀገራችንን አየር ክልል ከየትኛውም ጥቃት በየትኛውም ጊዜ መጠበቅ የሚል እንትን ይዘን ነው የምንሰራው። ይህንን በሁለት ነገር ነው የምንጠብቀው። አንደኛ አሁን አቪዬሽን ብቻ እዚህ ስላያችሁ ነው አየር መከላከያ ማለነኛ ግራውንድ ላይ ወይም ደግሞ መሬት ላይ ተተከለ፣ እሱን ተጠቅመን 24 ሰዓት 7 ቀን 360 ቀን አየር ክልሉ እንዴት ስንት ትራፊክ ገባ፣ ስንት ወጣ የምል እንከታተላለን። ሶ እኔ በኔ በኔ እምነት አሁን ባለን እንትን አየር ክልሉ ከኛ ፍቃድ ውጪ ማንም ከመንግስት ከኢትዮጵያ መንግስት ውጪ የምጥስ ነገር አይኖርም። የለዛ ለመከላከል ብቃት ላይ ያለ ተቋም ነው ብዬ ነው የማስበው። መከላከያ ትጥቆችን ከመግዛት በተጨማሪ አምራች ለመሆን እያደረገው ባለው ጥረት ከፍተኛ ውጤት የተገኙ ሲሆን አንጋፋው የአየር ኃይላችንም የዚህ አካል በመሆን በተለያዩ ዘርፎች የተለያዩ ፕሮጀክቶችን በመንደፍ እየተንቀሳቀሰ ይገኛል። ስለ ተቋማዊ ግንባታ ስንጀምር ከትጥቅ አንጻር ያለንን እንዴት አድርገን ወደ ኃይል እንመልስ ለዚህ ሰፊ ሀገር ትልቅ ሀገር በግዥ ብቻ ግዳጃችን ልንወጣ አንችልም ብለን ነው የጀመርነው። ይሄኛው ዛሬ ስለወጣ ነው እንጂ በነገራችን ላይ በርካታ ትጥቆቻችን በራሳችን እውቀት፣ ጉልበት እና የተወሰነ ድጋፍ ውጪ ካሉት ጋር ትብብር አድርገን በርካታ አውሮፕላኖች፣ የተዋጊ ሄሊኮፕተሮች፣ ትራንስፖርት ሄሊኮፕተሮች ሱሀ 7 ወደ ኃይል ተመልሶ አሁን በግዳጅ እየተወጣ ነው የምንገኘው። አውሮፕላኗን ጥገናና ማሻሻል በማድረግ ወደ ስራ ላስገቡ ኢንጂነሮችና ቴክኒሻኖች ምስጋናም ቀርቧል። በአየር ኃይል የግዳጅ አፈጻጸም ላይ በከፍተኛ ሁኔታ አቅም እየጨመረ አውሮፕላን ስለሆነ በዚህ አጋጣሚ ቴክኒሻኖቻችን፣ እዚህ ላይ የተሳተፉ ኢንጂነሮቻችን፣ አመራሮች፣ የጥገና ማዕከል ኃላፊዎች ሁሉንም በጣም ላመሰግናቸው እወዳለሁ። አውሮፕላኗ ሙሉ ጥገና የተካሄደላትና ና ከዘመኑ ጋር የተዋሃዱ ቴክኖሎጂዎች የተገጠሙላት መሆኑን ማረጋገጣቸው ና በተደጋጋሚ ሙከራ ወደ ኃይል እንድትቀላቀል ተደርጓል። ይህ አውሮፕላን ለ37 ዓመት እዚሁ አየር ኃይል ውስጥ የነበረ ጥሩ አውሮፕላን የሚባል አውሮፕላን ነው። ይህ አውሮፕላን ጥገና በአግባቡ ስላልተካሄደ መሬት ላይ ነው የከረመው። ባልሳሳት የዛሬ 15 17 አመት አንድ ጊዜ ተነስቶ አየር ላይ ትልቅ ችግር ስላጋጠመው ተመልሶ በደህና አረፈ። ከዛ በኋላ ይሄ አውሮፕላን ጫካ ውስጥ ነው ቆሞ የነበረው። ሶ ይሄን አውሮፕላን እንዴት አድርገን ወደ ኃይል እንመልስ የሚል ኢንጂነሮቻችን፣ ቴክኒሽያኖቻችን በደንብ ከተወያዩ በኋላ በአጋጣሚ ክቡር ፊልድ ማርሻልም መጥቶ አይቶ ይሄን ነገር መመለስ አለብን ወደ ኃይል ስንል ቀጥሉ እገዛ አድርግላቸዋለሁ ብሎ ጥሩ እገዛ አድርጎልን በሀሳብም በገንዘብም። ከዛ በኋላ የዛሬ አመት ከምናምን አመት ተኩል ኦር አመት ከአራት ወር ጀመርን። ይሄ አውሮፕላን እንደ አዲስ ሁሉም አካሉ ተፈቶ ታይቶ ተፈትሾ ተመልሶ እንዲገጠምና እንዲበረር ተደርጎ ይህ አውሮፕላን በሮ ሰማይ ላይ ውሎ ለግዳጅ ዝግጁ ሆነዋል። ካናዳ ስሪት የሆነችው የዲኤችሲ5 ቡፋሎ አውሮፕላን የተለያዩ አገልግሎት ትሰጣለች። ይህ አውሮፕላን በመሰረቱ ልዩ የሚያደርገው በጣም ጥሩ ጥሩ የሆኑ የግዳጅ አፈጻጸም ብቃት አለው። አንዱ በጣም በአጭር በአጭር ቦታ ተነስቶ ማረፍ ይችላል። ሁለተኛ ፓራ ትሩፕስ ወይም አየሮ ለድ የምንለው ማዘለል ይችላል እቃ ያጓግዛል፣ ሰው ያጓጉዛል። በጣም አስተማማኝ አውሮፕላን ነው። የበረሩት በራሪዎቻችንም በሚሰጡን ፊድባክ እና በጣም ጥሩ አውሮፕላንና ዘመኑን የጠበቀ አውሮፕላን መሆኑን ሱ ብቻ አይደለም እኛ ኦቨሮል ማድረግ ብቻ አይደለም። አሁን ዘመኑ ምን ላይ ደርሷል የሚል ይህን አውሮፕላን አፕግሬድ ነው የምናደርገው። አንደኛ አጭር ቦታ ተነስቶ ማረፍ፣ ሁለተኛ ከሌሎች አውሮፕላኖች በተለይ ከሄሊኮፕተር ደግሞ ሶስት አራት ጊዜ እጥፍ የሚያነሳ መሆኑ ትልቅ ጥቅም አለው አድቫንቴጅ አለው ለሰራዊታችን፣ እና ይሄ ለሰራዊታችን እውነት ለመናገር የጋራ የአየር ኃይል ብቻ ሳይሆን አጠቃላይ የመከላከያን የማድረግ አቅም በመሰረቱ የሚጨምር እና ከፍ የሚያደርግ ስለሆነ እርግጠኛ ሆኜ የምናገረው እዚህ ውስጥ ያለው ሰራዊትም ይህን ሰርቶ አፕግሬድ አድርጎ ኦቨሮል አድርጎ ያዘጋጀ ሰውም እዚህ ላይ አልተሳተፈም። ግን እንደ ሀገር ስናስብ ደግሞ ሁሉም ሰራዊታችን ከፍተኛውን የመነሳሳት መነሳሳትና ደስተኝነት ይሰማቸዋል ብዬ ነው የምወስደው ነኝ። በተለይ ደግሞ ከሰው ኃይል አንጻር ምናልባትም ከሁሉም አሉ ከተባሉት መወዳደር የሚችል ጭንቅላት አለ። በጣም የተማረ የሚመራመር የሚፈጥር ወጣት አለ። ይሄ በመሰረቱ ልዩ ያደረገናል ኛ ሰው ይህንን በአግባቡ ከተጠቀምን ገንዘብ አያስፈልግን ማለት አለም ነገር ግን በገንዘብ ብቻ ሳይሆን የሰው አእምሮ ቀርጸን የሰው አእምሮ አሰልጥነን የሰው አእምሮ ለግዳጅ የሰው አእምሮ ለፈጠራ አብቅተን በመከላከያ ውስጥ በጣም ተአምር እየተሰሩ ነው። በጣም ተአምር አየር ኃይል ብቻ አይደለም። አየር ኃይል በርካታ ስራዎች እንደ ዞራችሁ እንዳያችሁት በርካታ አውሮፕላኖች ወደ ኃይል ተመልሶ ሌላ፣ እሱ ብቻም ሳይሆን ደግሞ አዳዲስ በቀደም ያስበረር ነው የፀሐይ ቁጥር ሁለት ሌሎችም ሌሎችም አሁን ለወደፊትም የሚመጡ ነገሮች አሉ። በምድር ኃይላችንም ብትሄዱ በርካታ የተተኳሽ የከባድ መሳሪያ የተሽከርካሪ እንደኛ አይነት ነገሮች እየተሰሩ ነው ያለ። ይሄ አሁን በተቋማችን ውስጥ ያለው የቁጭት ለምንድን ነው ወደኋላ የቀረ ነው? ረዥም ዕድሜ ያለን ሀገር ከማንም በፊት የታጠቅን ሀገር ሆነን ለምንድን ነው ወደ ኋላ የቀረነው የሚል ቁጭት ይመስለኛል። በዋናነት ደግሞ የተቋሙ አመራር የሚሰጠው አቅጣጫ በመጠቀም በርካታ ስራዎች እየተሰሩ ነው። የሰው አእምሮ መሰልጠን፣ የሰው አእምሮ በአካባቢ ያለውን ሪሶርስ መጠቀም፣ የሰው አእምሮ የአራት አምስት ሰው ጭንቅላት ወደ አንድ አምጥቶ የመፍጠርና ዲዛይን የማድረግ ስራ ስለሆነ ይህንን ነው እየተከተልነው ያለ ነው። እንደ አየር ኃይልም እኛ ትልቁ ፎከሳችን ወይም ደግሞ ትኩረታችን የሰው ኃይል ነው። የሰው ኃይል አእምሮ የበሰለ፣ የተማረ፣ የሰለጠነ ዲዛይን ማድረግ የሚችል፣ መፍጠር የሚችል፣ ማሻሻል የሚችል ሰው ከፈጠርን በእርግጠኝነት በአጭር ጊዜ ውስጥ ከቴክኖሎጂ የቅኝ ግዛት ስር እንወጣለን ብዬ እወስዳለሁ። ይሄ አውሮፕላንም የተሰራ በዚያ ፍልስፍና ነው ማለት ነው። እንደሚታወቀው ኤርፎርስ ከታጠቃቸው ኤርክራፍቶች አንዱ ያው ዳሽ 5 ኦር ቡፋሎ ኤርክራፍት ነው። ያው ረጅም አመት ግራውንድ የነበረ ኤርክራፍት ነው። ይህንን ወደ ኃይል እንዲገባ ያው ከቅርብ አመራር እስከ ላይ ኮማንድ ድረስ ያለውን ቁርጠኝነት በመጠቀም ያው ባለን ሪሶርስ ባለን የሰው ኃይል አቆም ጥሩ ካፓቢሊቲ በመጨመር ለኤርፎርስም ትልቅ ተግባር ለእንደ ስኳድሮናችንም ትልቅ አቅም የተፈጠረበት ነው ብለን እናስባለን። የፈጀብንም ያው ከአንድ አመት ተኩል ያላነሰ ጊዜ ብዙ ቻሌንጆች ነበሩት። ያንን ተቋቁሞ ለዚህ ጥሩ አቅም ተፈጥሮበታል ብለን ነው በሙሉ መተማመን ሀሳብ የምንገልጸው ማለት ነው። አውሮፕላኗን ጠግኖና አሻሽሎ ወደ ኃይል ለመመለስ ከፍተኛ ጥረት ተደርጓል። በዚህም ውጤት ተገኝቷል። የኦቨሮል ስራ ተሰርቷል። ያው እዚሁ በላንዲንግ ጊር ላይ ኢንተርናል ኤርክራፍት ውስጥ ያለውን ነገር ኦቨሮል በማድረግ ያሉትን ነገሮች ተጠቅመን ወደ ኃይል በመመለስ ኤርክራፍቱን አንድ ለኤርፎርስ ካፓቢሊቲ ከፍ በማድረግ ያው ጥሩ እውቀትም አግኝተንበታል። ብዙ ሾፖች አሉን፣ ኤሌክትሪካል ሾፖች አሉን። ከእነሱ ጋር በመደጋገፍ ያለውን ስራ ነው አሁን ዛሬ ላይ ይሄ ውጤታማነት የሆነው በብዙ ሙያተኞች ድጋፍ ነው የተገኘውም። አቅም በተለያየ ነው። ለምሳሌ ያው በኤርክራፍት ላይ ባለው በኤር ፍሬም ኤንድንጅን ላይ ጥሩ አቅም ተገኝቷል። ሌላው በስትራክቸር ላይ፣ በኤሌክትሪካል ሲስተም ላይ ያው አኮርዲንግ ቱ ሜንተናንስ ማኑዋል ኦር ኢንስፔክሽን ሪኳይርመንት ማኑዋልን በመጠቀም ያለውን ነገር ጥራት ባለው ወቅቱን በመጠበቅ በጥሩ አፈጻጸም ያው ሰክሲድ አድርገናል ብለን ነው በሙሉ ቃል መናገር የምንችለው። ለታላቅ አገር ታላቅ የአየር ኃይል በሚል መሪ ቃል የተገነባው የአየር ኃይላችን የአገራችንን የአየር ክልል ከመጠበቅ ባለፈ ታሪኩን እያደሰና ዘመኑን የዋጀ ተግባራትን እያከናወነ አገራዊ አቅም የመሆን ተግባሩን አጠናክሮ ቀጥሏል። ኢትዮጵያ ትልቅ አገር ናት። ስንጀምርም ትልቅ አገር ነን፣ ጥንታዊ አገር ነን፣ የበጣም ያልተገዛን የራሳችን የሆነ መለያ ያለን ህዝቦች ነን። ይሄ ተቋም ለዚህ ህዝብ አይመጥንም፣ ለዚህ ሀገር አይመጥንም ብለን ነው የጀመር ነው። በእርግጥ የመጀመሪያ አካባቢ የሰው አእምሮ እስክትቀርጽ ድረስ ከባድ ፈተናዎች ነበሩ፣ ከባድ ፈተናዎች ነበሩ። ለምን ይሆናል፣ ይሄ እንዴት ይሆናል የሚል ነበረ። ነገር ግን የኮማንዲንግ ሊደርሺፕ ሳይሆን በመግባባት በመተማመን፣ በማሳመን ላይ የተመሰረተ ግቢያችን ወይም አየር ኃይል ለእኛ ብቻ ሳይሆን ለሀገር ለኢትዮጵያ ትልቅ ሀገር የሚመጥን መሆን አለብት ለ ከላይኛው አመራር ከኔ ጀምሮ እስከታች ተራ ወታደር ጋር ስለተግባባን ሁላችንም ወደ ስራ ገባን። አሁን የምታየው እኔ ከእንደዚህ አይነት ትእዛዝ መስጠት መመሪያ መስጠት ወጥቻለሁ። እራሱ ሰራዊቱ በየአካባቢው የምታያቸውን ይኮተክታል፣ ይተክላል፣ ያሳምራል። ሶስት ነገሮች መገጣጠም አለባቸው ብለን አስቀምጠናል። አንደኛ ጽዳት፣ ውበትና ልማት ቦታ መጸዳት አለበት። አንድ ማጽዳት ብቻ አይደለም፣ ውበት ሊኖረው ይገባል። የሰው እጅ ከተጨመረበት ውበት ይኖረዋል። ማማር ብቻ ሳይሆን ደግሞ መልማት አለበት። ከዚህ መጠቀም አለብን፣ ሰራዊቱ መጠቀም አለበት፣ ከልማቱ ብለን ሶስቱን በተቀናጀ መልኩ ነው የምንሰራው። ይህንን ይሄንን ጀምሮ አሁን በየአካባቢው ሶስቱም ስለተቀናጁ ጽዳቶ አለ ውበቱ አለ ልማቱ አለ። አሁን ለሰራዊቱ ኑሮ ላይ ከፍተኛ እገዛ እያደረገ ነው። ከፍተኛ እያንዳንዱን ሰራዊት ጠየቅ ይቻላል ማየት ይቻላል መጎብኘት ይቻላል። እኔ በግሌ ለሀገሬ ማረግ የሚችለውን ወይም ደግሞ ይሄ እዚህ ጋር ጉልበቴን እውቀቴን ቆጥቤ ያለውን ብሎ እንትን የለኝም። እጅግ በጣም ደስ ይለኛል፣ ከሰራዊቴ ጋር እየቆፈርኩ፣ እያለማው፣ እየመራው፣ እየበረርኩ እዚህ ላይ በመድረሱና ተቋሙ አሁን ሁሉም ሰው በሚታይ ደረጃ ለአገር በሚመጥን ደረጃ ኢንፋክት ብዙ የሚቀሩ ነገሮች አሉ። በጣም በጣም ብዙ የሚቀሩ ነገሮች አሉ። ጀመርን እንጂ ገና ነው። ቅድም እንዳልኩት ለዚህ ታላቅ አገር በርካታ መሰራት የሚገባቸው ነገሮች አሉ። እኛ የምንለውን በአጭሩ ያለመታደል ሆኖ ነው አሁን እኛ ስለ ጽዳት የምናወራው እንጂ ከዛ በፊት ምናልባትም ከዛሬ 50 60 ዓመት በፊት የተወሰኑ ለውጦች እየተሰሩ እነሆ። አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ፌም አጠገብ የፋሲካ በዓል ምክንያት በማድረግ ባለሁለትና ባለሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለሁለት መኝታ 91 ካሬ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ሺህ ብር ቅድመ ክፍያ ብቻ ቤትዎን የግለው ያድርጉም ሲከፍሉ ተጨማሪ አርባ ፐርሰንት ቅናሽ ያገኛሉ። ኖሮ ዛሬ እኛ ሌላ ነገር ነበር የምናስበው። ዛሬ ሌላ ነገር ነው እና የምንደነቅበት የምናደናንቅበት እንትን የለም። ገና ያልተሰሩ ያልተነኩ ነገሮች አሉ። አሁን ባለንበት ስቴጅ ግን ሰራዊታችን በጣም ደስተኛ ነው። እኔም እንደ አዛዥ እጅግ በጣም ደስተኛ ነኝ። ይሄንን ግን የሚቆም ሳይሆን በጣም ፍጥነት ጨምረን፣ ጥራት ጨምረን ቀጥለን አየር ኃይልን ወደ አስቀመጥ ነው ራእይ ወደ አስቀመጥ ነው ያስቀመጥ ነው ራእይ አለ። የአፍሪካ ቀዳሚ አየር ኃይል እንገነባለን ብለን ነው፣ እሱም በአጭር ጊዜ እንገነባለን የሚል እምነት አለ። የኢፌድሪ አየር ኃይል አመራርና አባላት እያሳዩት ያለው ተነሳሽነትና ቁርጠኝነት በአራያነት የሚወሰድ ነው። እነዚህ የሰሩት ሰዎች ኢቭን አሁን የምናየው ያለው የግቢ ውስጥ ያለው ለውጥና እንደዚህ አይነት ብዙ ፕሮጀክቶች አሉ። በነገራችን ላይ አሁን በሂደት ያሉ ገና ያልጨረስናቸው አሉ። ስለዚህ አንዱ ከአንዱ እየተማርን አንዱ ከአንዱ ተሞክሮና ልምድ እየወሰድን ከቀጠልን ከዚህ በላይ አየር ኃይልን የማሳደግ ራእያችን ይቀጥላል። ሰራዊታችን፣ ዚህ ላይ የተሳተፉ አባሎቻችን፣ መሪዎቹ፣ አዛዦቹ፣ በየዲፓርትሜንቱ ያሉ እንኳን ደስ አላችሁ፣ በርቱ ማለት እፈልጋለሁ። የኢፌዲሪ አየር ኃይል የሀገራችንን የአየር ክልል ከማንኛውም ጥቃቶች ከመከላከል ባለፈ ታሪክና ዝናውን የሚያወሱ የተለያዩ ተግባራትን በማከናወን ለትውልድ ለማሸጋገር እያደረገ ያለው ጥረት የሚበረታታ ነው በተለይም የቀድሞ ገናና ስሙን ለማደስ ጀግና አብራሪዎችና ቴክኒሻኖችን ዳግም ለማፍራት